ንብረትነታቸው ከኢራን ጋር ተያያዥነት ያላቸው የተለያዩ የጦር አውሮፕላኖች ወር ደግሞ የካርጎ ወር ደግሞ እቃ የሚጭኑ የጦር አውሮፕላኖች በስከሰሞኑ በኤርትራ እያረፉ ነበር። የሚገኘው ምጽዋ ኤርፖርት እነዚህን እንትኖች ተመልክተን ነበር። እነዚህን የጦር አልካፕቶች ከዚህ ጀምሮ መልከት ትችላላችሁ። እነ ሲዋን ሰርቲ ያሉ የአሜሪካው ሲዋን ሰርቲ ያው የኛም ኤርፎርስ አለው እና አይል ሰቨንቲ ሲክስ አይል ወይም 76 መሰለኝ እኛው ደግሞ አይ ቲንክ ቦይንግ 747 መሰለኝ። ግንኙነታቸው የሆነ ሊንክ ያደርጋሉ ተብሎ የሚታሰበው ከኢራን ጋር ነው። ቢካዝ ይሄኛው የመጨረሻው ቦይንግ 747ቱ የኢራን የሚጠቀምበት የኢራን የፋርስ የርካሽ የሚባለው የካርጎ ዲቪዥናቸው የሚጠቀምበት 747 ነው። ከዚህም በተጨማሪ እንግዲህ የተለያዩ የጦር አውሮፕላኖች የጦር እንደዚህ ካርጎ የሚጭኑ አውሮፕላኖች ከቤላሩስም እንደዚህ ወደ ኤርትራ ሲገቡ ራሴም እኔም እኔም ተመልክቼ ነበር። እኔም በፍላይት ራዳር እንትን ብያቸው ነበረ። ለረጅም ጊዜ በዌፐንስ ኢምባርጎ ውስጥ ነበረች እንግዲህ ኤርትራ አሁን እንግዲህ በጣም በከፍ ከፍተኛ ወታ ዌፖኖችን እያስገባች ነው የምትገኘው። ግን ሁኔታ ይሄ ቦይንግ ሰባት አርባ ሰባት የሚባለው ማለት ነው። በኦፋክ ወር ደግሞ ኦፊስ ኦፍ ፎሬን አሴትስ ኮንትሮል የሚባል አለ። የአሜሪካ የራሱ አሜሪካ የሰራቻቸውን እቃዎች የትኛው ሀገር መግዛት ይችላል፣ የትኛው ሀገር መጠቀም ይችላል ብላ ማዕቀብ የምጥልበት አንድ እንትን አላት አንድ ዲቪዥን አላት። ኦፋክ ይባላል። እና በሱ ሳንክሽኖር ደግሞ የማዕቀብ ከጣለባቸው ሀገሮች መካከል አንዱ ኤርትራ ነት። አሜሪካ ሰራሽ የሆኑ እንደዚህ የአሜሪካ ሰራሽ የሆኑ አውሮፕላኖች አሜሪካ ሰራሽ የሆኑ እቃዎችን እንዳጠቀም የሚያግዳት ማለት ነው። እዚህ የኦፋክ አካል የነበረችው እንትናም ነች ። ኢራንም የዚሁ የኦፋቅ አካል ነች። ግን እነዚህ ሰባት አርባ ሰባት የተባሉ አውሮፕላኖች ከተገዙ በኋላ ነው እንግዲህ ወር ደግሞ በኢራን ውስጥ ጥቅም መስጠት ከጀመሩ በኋላ ነው ይሄ እንትን የወጣው ይሄ እገዳ የወጣው። ስለዚህ ቦይንጎችን መግዛት አትችልም ኢራን፣ እንደዚሁም ደግሞ ቦይንጎችን ማሳረፍ አትችልም ኤርትራ ብቻ። እነዚህ የጦር አውሮፕላኖች ለምን እያረፉ ይመስላችኋል? ጦር መሳሪያ እያቀበሉ ነው ወይስ ደግሞ ሪፊውል ለማድረግ ነው? አሊያም ደግሞ ያው ብሎ ረፍት አድርጎ ለሚሄድ ነው ምን ይመስላችኋል? እስኪ ሀሳባችሁን ኮመንት ላይ አሳውቁኝ።